በእሳት ነው የምናቃጥላችሁ። ይህ ንግግር የጠቀሰውን ፈለቀ የዘመነን ነው ሲሆን አቅም አላጣ እንዲ አቅም አጥሮኝ ካልሮስ በእሳት ነው የማቃጥል፣ በጥይት ሰው ከነነፍሱ አቃጥላለሁ። ጠላት አደለም እኮ የገዛ ወንድሞቹ። ከእኔ በተቃራኒ ከቆማችሁ አቃጥላችኋለሁ እያለ ህዝብን ነፃ ወጣለሁ ለህዝብ ነው የምታገለ የሚል አካል በሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራው ሚያቃይ አወግዛለሁ አስብሏል። አያወግዙም አያወግዝም። ያውቃል የሚፈልጉትም የሚሰሩትም ለዚሁ ነው። ቢልላችሁ አይሆንላችሁም፣ እና ቢልላችሁና ቢሆንላችሁ ብልጽግናን ብታሸንፉ ስልጣን ላይ እናውጠዋለን የምትሉት ኃይል ሰው ከነነፍሱ አቃጥላለሁ የሚል ነው። ሰው አቃጥላለሁ ያለ ሰውዬ እያለ እሷ ምን ታደርግ? በምን አውድ ትረዳው ማለት ምን ብላ ትፍተው? ንጹሐን ሲገል መስጊድ ገብቶ ግብፅ ይፈጽም ኗሪ ሲያፈናቅል ገበሬ ላይ ግብር ጥሎ መውጫ መግቢያ ሲያሳጣ ወንበዴ ሲሆን ኬላ ሲጥል ነው የምናውቀው። ህወሓትና ብልጽግናን ነው የምትታገሉት ወይስ ብልጽግናን ብቻ ነው የሚለውን ነው እንጂ የትግራይን ግን እየወሰነ ነው። ስለዚህ ትግራይ ደሴት ናት እያልከኝ ነው ማለት ነው በሌላ ቅድም ባልከው አርግመንት። አቶ ልደቱ አያሌውና ጓደኞቻቸው የሚታገሉት ህወሓትንና ህወሓታዊውን አስተሳሰብ ለመመለስ ነው። ተቃዋሚ ነን የሚሉ ህብረት ፈጥረናል የሚሉ ተጋብተናል የሚሉ መንግስት እንገለብጣለን የሚሉ ኃይሎች መጠየቅ ያለባቸው ወሳኝ ጥያቄ ከዛስ ነው። ከዛስን ይፈሯታል። ዶክተር ዐብይ እሺ ስልጣን ያዙ፣ እኔ ልውጣላችሁ ብለው አራት ኪሎ ቤተ መንግስት በርጋ ወስደዋቸው ማለት ነው። በሩ ላይ አቁመዋቸው ግቡ ይሏቸው፣ አንተ ግባ እኔ ልግባ፣ አንተ ልግባ እኔ ልግባ፣ ይገዳደላል። ማኒፌስቶ የለም፣ ሐሳብ የለም፣ ተግባቦት የለም። ከማሰብ የተጣላ ከእርጋታ የተራራቀ እንደው ግብታዊነት ብቻ የተሞላበት በጥላቻ የሰከሩ የጥላቻ ተላ የተጋቱ የዘራ ተላ ያናወዛቸው በግለሰብ ጥላቻ ያበዱ ግለሰቦች ናቸው።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 በርከት ያሉ ጉዳዮችን ነው የምናነሳው፣ የምንመለከተው ጋዜጠኛ ርዮት አለሙ አቶ ልደቱ አያሌውን በአደባባይ ጭንብላቸውን አስወልቃቸዋለች። በገዛ ቆንጨራዬ ነው ያረዱኝ ነው ያስባለችው ሰውየውን እና እሱን በቆይታችን የምናየው ነው የሚሆነው። እንደው እንዳይነሱ አድርጋ ነው ፍጥፍጥ ያደረገቻቸው። ወሳኙን ጥያቄ አንስታ ምንድን ነው ያደረገችው፣ በቆይታችን እንመለከተዋለን። ፈገግም የሚያሰኝ ስለሆነ ማለት ነው እና እሱ እናደርጋለን። በቅድሚያ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ደቡብ አፍሪካ ጆሃንስበርግ ነው የሚገኙት። ጠቅላይ ሚኒስትሩ በደቡብ አፍሪካ በጂትዌን የአባል ሀገራት ጉባኤ ላይ እንዲሳተፉ ግብዣ ቀርቦላቸው እዛ ይገኛሉ። ነገር ግን ከጉባኤው በፊትም ቀደም ብለው ጠቅላይ ሚኒስትሩ የተለያዩ የዲፕሎማሲ ስራዎችን እየሰሩ ነው ከተለያዩ ሀገራት መሪዎችና ከዓለም አቀፍ ተቋማት ጋር መሪዎች ጋር ውይይትና ንግግር እያደረጉ ነው። በጂ ትዌንቲ አባል ሀገራት ጉባኤ ላይም ንግግር አድርገዋል። በንግግራቸው በነገራችን ላይ በጣም ወሳኝ ነጥቦችን ነው ያነሱት። ኢትዮጵያ በመደመር ማዕቀፍ ወደፊት እየገሰገሰች እንደሆነ አንስተው በዓለም አደባባይ አንስተዋል። ከጉባኤው በፊትም በነበሩ ውይይቶች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ነጥብ ምንድን ነው? አፍሪካ መፍትሄ ጠባቂ ብቻ ሳይሆን ለጂ ትዌንቲ አባል ሀገራት ጉባኤ ላይም ማንሳት ባለባቸው ነጥቦች መፍትሄ አፍላቂ መሆን እንዳለባት አንስተው ተጎትተው ተናግረዋል። እንግዲህ እነዚህና መሰል ነጥቦችን ስንመለከት ኢትዮጵያ በጣም በርካታ ወሳኝ ጉዳዮችን በጉባኤው ላይ ያነሳችና ኢትዮጵያ ከፍ ብላ ዝም ብሎ ተሳትፎ ብቻ ሳይሆን ከፍ ብላ የታየችበትን ቆይታ ያደረገች እንደሆነ ማየትና መመልከት የምንችልበት ሁኔታ ነው ያለው። ከቱርኩ ፕሬዚዳንት ረሲብ ጣይብ ኤርዶዋን ጋር የነበራቸው ውይይትንም መመልከት እንችላለን። ለጋዜጠኞች ዝግ የነበረ በጣም በርካታ ነጥቦች የተነሱበት ውይይት እንደነበረ የሚገመት ነው። ከእሳቸው ጋር ያደረጉት ውይይትም እንዲሁ ቱርክ ቀጠናው ላይ እያሳደገችው ከመጣችው ፍላጎት አንጻር ከግብፅም ጋር ካለው ግንኙነት አንጻር ኢትዮጵያ ውስጥ ካላት ከፍተኛ ኢንቨስትመንትም አንጻር በጣም በርካታ ነጥቦች የሚነሱባቸው ናቸው እና እንደው ዝም ብሎ የተሳትፎ ውይይት ብቻ ሳይሆን ነገር አለሙ በሙሉ ስንመለከተው ኢትዮጵያ በደንብ በልኳና ከፍ ብላ እየተጫወተችበት የምትገኘው ቆይታና ጠቅላይ ሚኒስትሩን በደቡብ አፍሪካ በጣም አሪፍ የተባለ ቆይታና ብቁ የተባለ ቆይታን እያደረጉ እንደሆነ የምንመለከትበትም ነው። ይሁን ይሳ ከሀገራችን ከፍት በልልን ምኞታችን ነው ብለን ወደ ዕለቱ አበይት ጉዳያችን እንገባለን ጋዜጠኛ ርዮት አለሙ። እግረ መንገዳችንን ግን በኤርትራ የተነሳውን አመፅና ህወሓት ቤት ደብረ ጽዮንና ምግበይ የገጠማቸውንም ጉዳይ ማየታችን እንዳለ ሆኖ ማለት ነው። ጋዜጠኛ ርዮት አለሙ አቶ ልደቱ አያሌውን በገዛ ቆንጨራዬ ነው ያረዱኝ አስብለዋለች። እኔ ተናግሬ ነበር። ለምንድን ነው የሚሄዱት? እኔ እኮ ጋዜጠኛ ርዮት አለሙ ጋር አቶ ልደቱ አያሌው እንደ ጋዜጠኛ ርዮት አለሙ አይነት ሰዎች ጋር መሄድ የለባቸውም ባለፈውም የምንድነው ስብሰባ ምናምን ብለው ጠርተው ሚዲያ መግለጫ የሰጡ ጊዜ እንዲቹ ስታስነጥሳቸው መስማት የማይፈልጉትን ነገር ስታነሳባቸው ነበር ሰናፍጭ ነው የሆነችባቸው። ጋዜጠኛ ቢቀርባችሁ! ጋዜጠኛዋ አጉላጉል እያደረገቻቸው ያለበት ሁኔታ ነው ያለው። በመጀመሪያ ግን ዋነኛውን ያነሳችባቸውን ከባድ መስማት የማይፈልጉትን ጥያቄ ከማንሳታችን በፊት ከዘመነ ካሴ ጋር ተያይዞ ጋዜጠኛ ርዮት አለሙ አቶ ልደቱ አያሌው ላይ ያነሳችበትን ነጥብ ስሙት። ማለት ከሃዲዎች እንደዚህ ውስጥ ቢገኙ ብሎ ማለት ነው፣ በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰውን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ፣ ህዝባዊ ቤተኝነትን በተመለከተ ለምሳሌ ድጋፍ ተሰጡ ምናምን መሪዎች ውስጥ ምናምን ማለት ነው። አይደለም። ስለዚህ እሱኑ ጠቀሰል ማለት ነው። አድማቸ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል። አዳም ይቻላል። ይሄን ከተናገረ ግን ይሄን ከተናገረ ዘመነ መወገዝ አለበት ብዬሽ ትክክል አይደለም ብሎ ከሆነ ይቅርታ መጠየቅ አለበት ብዬሽ ይሄን ብሎ ይቅርታ ሳይጠይቅ ወደፊት እራሱን ለመንግስትነት ለመሪነት ማጨት አለበት ብዬሽ አላሉም እኔ አላዳመጥኩም አልፎኝ ከሆነ ማለቴ ነው የአንድ አገርን ህዝብን ነፃ ወጣለሁ ለህዝብ ነው የምታገለው የሚል አካል በሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራው ያጋይ ለራሱም ለሀገርም ለህዝብም ይጠቅማል፣ የሚልነት የለ። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት እፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሠርቶ ማድረግ ነው በቀላሉ ታገኘዋለህ። ፌክ ዩ በእንግዲህ እንደሰማችኋት ነው። በጣም ወሳኝ ጥያቄ ያነሳችሁ አቶ ልደቱ አያሌው ምን አለ? አወግዛለው፣ ይሄ ቪዲዮ ከተገኘ ብሏል። ይኸው ቪዲዮ እዩት። ቁም እየሄዱ የጎጃም ትግል አይከፈልም ወይኔ የለውም እዚህ ድርጊት ውስጥ ያገኙት ሰውም ካለ ሲሆን አቅም አላጣ እንጂ አቅም አጥሮኝ ካልኩት በሳት ነው ማቃጠል በጥይት አልመጣም። አይቻልም፣ አይቻልም። እንግዲህ ይሄንን ብሏል አቶ ልደቱ አያሌው የሚደግፉት ኃይል እንደው ቢልላችሁ አይሆንላችሁም። እና ቢልላችሁና ቢሆንላችሁ ብልጽግናን ብታሸንፉ ስልጣን ላይ እናወጣዋለን የምትሉት ኃይል ሰው ከነነፍሱ አቃጥላለሁ የሚል ነው። እንደዛ ካለ አወግዛለሁ ብሏል። ይኸው አለ፣ አውግዝ እስቲ፣ እስቲ አውግዝ። አያረገውም። አቶ ልደቱ አያሌው ሳሙና ናቸው። ሙልጭ ልለው ሌላ ነገር ነው የሚሉት። አይሉ፣ በፍጹም በፍጹም ሰው ከነ ነፍሱ አቃጥላለሁ። ጠላት አደለም እኮ የገዛ ወንድሞቹን፣ ከእኔ በተቃራኒ ከቆማችሁ አቃጥላችኋለሁ እያለን እና አቶ ልደቱ እያለው ይሄን አላቅም፣ አልሰማሁም፣ አላየሁም እያሉ ነው ያሉት። እና አሁን ሰሙ አቶ ልደቱ ያው ሰሙ። አሁን ርዮት አለሙ ግን እንደው ጥሩ አርጋ ነው አወግዛለው። ዋስ ብሎ አያወግዝም፣ አያወግዝም ያውቃል። የሚፈልጉትም የሚሰሩትም ለዚሁ ነው። እንደው አይሆንምና፣ አይሳካምና፣ ልክ አይመጣላቸውምና፣ እንደው ህልማቸው እውን አይሆንም እንጂ ምኞታቸው እዚህ ድረስ፣ ሀሳባቸው እዚህ ድረስ፣ ግባቸው እዚህ ድረስ። ከዚህ ውይይት በኋላ አንዳንድ የፋኖ አፈቀላጤዎች ሪዮት አለሙን እንደው እንደ ፋን አማራ ጥላች አለባት እንትን ለማለት ነው ምናምን እያሉ ፕሮፓጋንዳ ሲሰሩባት ተመልክቻል ሰው አቃጥላለው ያለ ሰውዬ እያለ እሷ ምን ታደርግ በምን አውድ ትረዳው ማለት ምን ብላ ትፍታው ሰው አቃጥላለው ሰው አቃጥላለው ነው ሰው ደግሞ ጠላት አደለም እኮ ጠላት የሚለውን አካል አደለም የገዛ ወንድሞቹ ነው አቃጥላለሁ እያለ ያለ ማለት ምን ምን ብላ ትፍታው በቃ አቃጥላለሁ አቃጥላለሁ ነው ዘመነካሴ አቃጥላለሁ ብሏል አቃጥላለሁ ብሏል ሲያረግ ምን ወይ ኖሮ አቶ ልደቱ አያሌው እንዶ ሳሙና ናቸው እንጂ ማመን አይፈልጉም እንጂ ምን ሲያደረግ ነው የምናውቀው? የዘመነ ካሴና የሚመራው ኃይል ንጹሐን ሲገል መስጊድ ገብቶ ግብ ሲፈጽም ነዋሪ ሲያፈናቅል ገበሬ ላይ ግብር ጥሎ መውጫ መግቢያ ሲያሳጣ ወንበዴ ሲሆን ኬላ ሲጥል ነው የምናውቀው። አቶ ልደቱ አያሌው እንዶ በሰላማዊ ትግል ስም በታጨ የትንፍጩ ዱቄቱን አምጩ የአራት ኪሎ ጠረን ብቻ ይስተተኝ በሚል መንገዳቸው ስለሚንቀሳቀሱ ነው እንጂ ይሄ የታወቀ ነገር ነው። እና አቶ ወልደቱ አያሌው በጉጉት እንጠብቃለን ወጥተው እንዲያወግዙ። የትግል አጋራቸው መንግስት ለመገልበጥ የሚያግዛቸው የፖለቲካ አሊያንስ ህብረታቸውን በደንብ አድርጎ የሚያሳልጥላቸው ግለሰብ ሰው አቃጥላለው ብሏል። አቶ ወልደቱ አያሌው ደግሞ ፍጹም ሰላማዊ ታጋይ ናቸው እሳቸው እንደሚሉት እሳቸው እንደሚሉት ምን እንደሚያደርጉ እናያለን። ያወግዛሉ ወይ? አያረጉትም አያረጉትም። ርዮት አለሙ ግን በዚህ ብቻ አላበቃችም። አቶ ልደቱ አያሌውን ወሳኝ ጥያቄ ጠይቀዋለች። እችን ቪዲዮ ላሳያችሁ በደንብ በጥልቀት አድምጧት። ከሆነ የእናንተ ትግል ብልጽግና ላይ ብቻ ነው ወይስ ህዋትን ይነካል? ህዋት አሁን ባለው ሁኔታ ዋናው ትግላችን ብልጽግና ላይ ነው። ስለዚህ ብልጽግና ሄደ ስንል ያሉትን ሀይሎች በተመለከተ ህወሓትን ጨምሮ እየተነጋገርን መጣ። እንደዛ ነው የመጣ ነው። እንደዛ ከሆነ ዋና የቅደም ተከተል ጉዳይ ሲመጣ ቅደም ተከተል ታሳቢ መደረግ አለበት። አል አይደለም በደንብ መደረግ አለበት። ቅደም ተከተል የሌለው ትግልማ ምንም ዋጋ የለውም። ቅደም ተከተላችን ግን ሊለያይ ይችላል። ቅደም ተከተል ስለሌለ የሚለውን አዎ መጀመሪያ መዘጋጀት ያለበት ቅድም ያልከው ነገር አለ። ለምሳሌ የጠራ አጀንዳ መኖር አለበት። ስለመሄድም በተመለከተ አሁን የምንተባበረው ኃይሎች እኮ የምንተጋገልን አይነት ነገር ብልሃል አደለ? ያው አሁን ያለውን ነገር ችግር ላይ ስለሆነች ነው እንጂ ሀገሪቷ። ያው ብልጽግና አንስተ ጠቅላይ ሚኒስትሩን በተለይ በዋናነት አንስተ ማለት ነው። ልክ ነው። የሚተጋገሉ ኃይሎች ናቸው ሜዳው ላይ የሞሉት አብዛኞቹ ማለት ነው። እንተባበር እያላቸው ያላችሁትም አንተም እንዳልከው እንደዚሁ በዓላማ በአካሄድ በምናምን አንፃር ሲታይ የምትተጋገዱ አይነቶች ናቸው። አሁን እሱን ነገር ቢያንስ ማለት ነው እንደዚህ አይነት ነገሮች አይ ለነገ እናሳድረው ከማለት ይልቅ ለነገ እንደማያድር እናውቀዋለን። የሆነች አይነት ነገር ቢንገጫገጭ በተለይ መሳሪያ ያዞች ኃይሎች መካከል ተኩስ ተደርጎ የተሻለ ጉልበት ያለው ኃይል ሊይዝ የሚችልበት እድል ሰፊ በሆነበት አይነት ሁኔታ መሰራት ያለባቸው ቅድመ ሁኔታዎች ስንል እነዚህ እነዚህን አይነት ነገሮች አይለ ነገ ብቻ ብልጽግና በተለይ ጠቅላይ ሚኒስተሩን የሚል አይነት ቅድመ ሁኔታ ከማስቀደም ይልቅ ህወሀት ራሱ እያስተዳደረ ባለበት ትግራይን አይሱም አይደለም ታርጌታችን ብልጽግና ነው እየተባለ አለመተባበር ሲባል ለእኔ አንዱ ችግር ብለህ ስትገልጸው መተባበር ራሱ አንዱ ችግር ሊሆን ይችላል በእንደዚህ አይነት ሁሉንም ብልጽግና ጠቅላይ ሚኒስትሩን ብቻ ይሁን እንጂ ሌላው ነገር እናሳድረው ከሚል ኃይል ጋራ ይሄ ሁሉ የተለያየ አይነት ከብልጽግና የበለጠ ችግር ፈጣሪ ሁሉ ካለው ጋራ መተባበር እንደ ችግር ጭምራ ያዋለሁ። አለመተባበርን አንተ አለመተባበርን እንዳየው ሁሉ እኔ ደግሞ መተባበሩን እራሱ ማለት ነው። እሱን ነው ልልህ የፈለጉት እና በእኔ እምነት ትግራይ

ቀጥተኛ በሆነ ቋንቋ እኮ ነው የተናገሩት። ቀጥተኛ በሆነ ቋንቋ ትግላችሁ ብልጽግናንም ህዋትንም ነው የሚጨምረው። ምክንያቱም እያስተዳደረ ነው ያለው። ቅድም እኮ ነገርኩሽ። አሁን ህልውናችንን እየወሰነ ያለው ለእኔ የትግራይን ግን እየወሰነ ነው። ስለዚህ ትግራይ ደሴት ናት እያልከኝ ነው ማለት ነው። በሌላ ቅድም ባልተዋ አርግመንት አልወጣኝም። እንግዲህ እንደሰማችሁት ነው አቶ ልደቱ አያሌው ለህዋት ስስ ልብ ነው ያላቸው። እንደሰማችሁት ማለት ከዛስ የሚል ወሳኝ ጥያቄ ነው ጋዜጠኛ ርዮት አለሙ የጠየቀችው። ከዛስ ብልጽግናን እንጥላለን ትላላችሁ። ከዛስ በጣም ወሳኙ ጥያቄ ባይዘ በኢትዮጵያ ፖለቲካ ውስጥ ተቃዋሚ ነን የሚሉ ህብረት ፈጥረናል የሚሉ ተጋብተናል የሚሉ መንግስት እንገለብጣለን የሚሉ ኃይሎች መጠየቅ ያለባቸው ወሳኝ ጥያቄ ከዛስ ነው። ከዛስን ይፈሯታል። እንደው አብይ ብቻ ይውረድልኝ እንጂ ሲሉ ልክ ጠቅላይ ሚኒስትሩ ከወረደ በኋላ ሀገር በሰላም የሚመሩ ነው ይመስሉት። ተግባብተው የሚያወሩ ነው ይመስሉት። እንዳልኳችሁ እንደው ዶክተር ዐብይ እሺ ስልጣን ያዙ እኔ ልውጣላችሁ ብለው አራት ኪሎ ቤተ መንግስት በርጋ ወስደዋቸው ማለት ነው። በሩ ላይ አቁሟቸው ግቡ ይሏቸው፣ አንተ ግባ፣ እኔ ልግባ፣ አንተ ልግባ፣ እኔ ልግባ ይገዳደላሉ፣ አይገቡም። አራት ኪሎ ያለው አንድ ወንበር ነው፣ አንድ ነው። በቃ አንድ ሰው ነው የሚቀመጥበት። ግቡ ቢባሉ እንኳን አንተ ትቀመጣለ እኔ ይቀመጣለሁ ነው ይባባሉት እንጂ ያይቀመጡበት። አንዳቸው የአንዳቸው ጠላት ነው የሚሆኑት። እዚህ ጋር እንዳያችሁት ግን ጭምብሉን ያወለቀችው አቶ ልደቱ አያሌውና ጓደኞቻቸው የሚታገሉት ህወሀትንና ህወሀታዊውን አስተሳሰብ ለመመለስ ነው። እንደው ብልጽግና ይሄድ እንጂ ሲሉ በቃ እንደው እንትን የሆነ ነገር የሚያመጡ ነው ይመስሉት። አይደለም ህወሀትን ለመመለስ ነው እምንፈተነው መከራ የምናየው ትላንት እንዳነሳውላችሁ የቀደመ ኃጢአት ለመክፈል ነው። የቀደመ ኃጢአት የቀደሙት የሰሩትን ኃጢአት ነው ለመክፈል ነው፣ ይህ ትውልድ የሚፈተነው ህወሀት ካልተመለሰች ሰላም አታገኙም ነው ቋንቋው። የምንፈተነው ለዚህ ነው። እንደው ብልጽግና አይወርድም እንጂ እነኛ ኃይሎች አሸንፈው ወጥተው ጠቅላይ ሚኒስትር ዶክተር አብይ አህመድን አውርደው ስልጣን ላይ የሚወጣውም አካል ሰላም አያገኝም ህወሀት ካልሆነች። ርዮት አለሙ በጣም ወሳኝ ጥያቄ ነው ያነሳችለት። ከዛስ ብልጽግናንም ነው ህወሓትንም ነው የምታገሉት? ብልጽግና ቢወርድ ህወሓት ወደ ስልጣን የሚመጣበት መንገድ አለ፣ እሱንስ እንዴት አስባችሁታል? እንደው ብልጽግና ይውረድ እንጂ ከብልጽግና የባሱ ኃይሎችም ይምጣብን ነው ወይም ትሉት? በቃ እነሱ ምንም የሚያውቁት ነገር የለም። ትናንት እንዳልኳችሁ ማኒፌስቶ የለም፣ ሀሳብ የለም፣ ተግባቦት የለም። ከማሰብ የተጣላ ከእርጋታ የተራራቀ እንደው ግብታዊነት ብቻ የተሞላበት በጥላቻ የሰከሩ የጥላቻ ተላ የተጋቱ የዘራ ተላ ያናወዛቸው በግለሰብ ጥላቻ ያበዱ ግለሰቦች ናቸው። እንዲህ አድርጋ ነው ጭንብላቸውን ያሰጣቻቸው። እሰይ ደጋ ሙልጭልቅ ሊል ነበረ። እንዴት እንዴት እንደሚሆን ማለት ይታወቃል። ዘጠና ሰባት ላይ የተወለዱ አያሉ ያደረጉትን ነገር እንደው ስለተነገረ ስለተወራ እየደጋገምን ላለማውራት ብለን ነው እንጂ ዘለል ዘለል የምንለው ያኔም ለህወሓት የዋሉትን ውለታ አሁንም ለህወሓት ለመዋል የሚጣጣሩትን ሁለት እያየነው ነው። የትግሉ ድር አንድ ነው። በቃ አለቀ፣ አለቀ። ከፊት ሌላ ከኋላ ሌላ ህወሀታዊ ማንነትን የተላበሱ ግለሰቦች ናቸው። ሰው አቃጥላለሁ የሚሉ ግለሰቦች ናቸው። እንደው ዶክተር አብይ አህመድ ይውረዱልኝ እንጂ ሰው አቃጥላለሁ የሚለውም አካል ዙፋን ላይ ቢወጣ ግድ አይሰጠኝም። አይወርዱምም። ሰው አቃጥላለሁ የሚለው ስልጣን ላይም አይወጣምም። እየመረረህም ቢሆን ዋጠው ዋጣው ምንም ለውጥ ማምጣት ስለማይቻል ማለት ነው። እንዲህ ግልጥልጥ ነው ያደረገቻችሁ። እንዲህ ናቸው እነሱ። በነገራችን ላይ ሀሳባቸው ይሄ ነው፣ የትግል መንገዳቸው ይሄ ነው፣ ጎዳናቸው ይሄ ነው። እርቃነ ስጋቸውን ነው የጠረ ያስቀረቻችሁ። ይሄ ሁሉ ህዝባዊ አመፅ የሚሉትም ምን የሚሉትም ህወትን የመመለስ ነው። አለቀ በቃ። ህወት እስከዚያ የባሰ ነገር ምን አደረገች? እዛ መሆናንም የምትፈትና ለዚሁ ነው፣ ለመመለስ ነው እነሱም የሚፈትኑን ለመመለስ ነው። በቃ ሌላ ምንም ስርም፣ ሌላ ምንም አቅጣጫም፣ ሌላ ምንም መንገድም የለውም እና ይሄንን በደንብ አድርጎ ማወቅ በደንብ አድርጎ መረዳት የግድ የሚልበት ሁኔታ ላይ እንገኛለን እና እና ልደቱ አያሌው አይዟችሁ። ርዮት አለሙ ይመቻት፣ ደህና አድርጋ ነው አንቀርቅባ አንቀርቅባ ጥሩ መልክህን፣ እንደዚህ እንደዚህ አይነት ሰዎች ጋር አትሄድ፣ እመክራለሁ እኔ እንደው እዛው ዝም ብሎ ከእናንተ እዛው እየተሻሻላችሁ እንደምትሆኑ እንደምትሆኑ መሆን ነው ከነ መሳይ መኮንን ጋር አቶ ልደቱ አያሌው በነገራችን ላይ ድሮ ጥሩ አድርገው በምላስ መጫወት የሚችሉ ነበር። አሁን እሱም እየከዳቸው ነው። እሱም ከዳቸው ባለፈውም እንደው ሲኮለታተፉ አይቻቸው ገርሞኝ ነበር። እንዴት እንዳይነ ስተተሳሳቱ ማለት ቶሎ ቅጥፍ ቅጥፍ ለማረጉም ይችሉበት ነበር። ይሄ የምላስ አክሮባቱንና የአፍካራቴውም ጠፍቷቸዋል። አሁን እንዴት እንደሚሆን ባላውቅም ማለት ነው። እንደው ግን ህወሓትን እንመልሳለን ብትሉም ህወሓትን ለመመለስ አብሮጁ የሚዘራው ሻዕቢያም ሀገሩ ላይ ተቃውሞ ተነስቶበታል። እስቲ ቺን ቪዲዮ ይዋት ዲክታቶር ዲክታቶር በርቱ ነው ምንለው። ሌላ ምን ይባላል? ሻዕቢያን ለመጣል የሚታገል አይል በርቱ ነው የሚባለው። ሻዕቢያ የቀጠናው በሽታ ነው፣ አያስፈልግም። በኤርትራ ተቃውሞ ተነስቷል። ምግበይና ደብረ ጽዮን ደግሞ በየተገኙበት ስብሰባ ስብሰባ ረግጠው ነው የሚወጡት። እኔ ወይ ሀራ መሬት ይሄዱ። እንዴት ነኝ? ሰዎች እንዴት ይሻላል? እንዴት ይደረግ? የምግበይና የደብረ ጽዮን ነገር ትላንትናም ስብሰባ ረግጠው ወጡ አሉ። ደብረ ጺዮንም ስብሰባ ረግጦ ይጣል። ምግበይም ስብሰባ ረግጦ ይወጣል። በየደረሱበት ተቃውሞ ይገጥማቸዋል። በየደረሱበት ስድብ ይደርስባቸዋል። እንዴት ይሻላል? ይሄ ነገር ምን ይሻላል? ካልሆነ ሀራ መሬት ቢሄዱ በጣም ጥሩ ይመስለኛል። እንዴት በሀራ መሬት አድርገው ወይ ጡረታም ቢሆን የሚወጡበት መንገድ ይመቻችላቸው፣ ውለት ይዋሉልን። እንዴት እንደሆነ አላውቅም፣ ምን እንደሚሻል እንጃ። እንደሆ ህወሓት ዘንድ ነገር አለሙ ጠፍቶባታል። ወይ ካልሆነ በዛው ወደ ኤርትራ ሄዱ። ግን ኤርትራም እንዳይሄዱ ኤርትራም ተቃውሞ ተነሳ። ዘንድሮ አልሆነላቸውም። የሳህልና የደደቢት ጎፈሬዎች ዘንድሮ ቢበቃቸው ነው የሚሻለው። እንዶ አይሆንም። አናሎጎቹ ታግሎ የማይጥሉት ዲጂታል ነው የገጠማቸው። በዲጂታሉ ሰው ከፍታ እየተጫወቱ ነው። እነሱ እዚህ መንደር ለመንደር ሴራ ሲጎነጉኑ፣ ሰውየው ደቡብ አፍሪካ ላይ ከፍ ያለ ጨዋታ እየተጫወቱ ነው። እንደነ ልደቱ አያሌው ያሉ አፎቻቸውም እንዲህ የአፍካራቴው ጠፍቷቸው ሲኮለታተፉ እያየናቸው ግራ ሲጋቡ እየተመለከትናቸው ነው። እንዲያም አለ እንዲም አለ ግን ኢትዮጵያችን እያሸነፈች እየቀጠለች ነው። ህዋትን ታግሎ ህዋት ምንድን ነው? ህዋትን ለመመለስ ህዋትን ታግያለሁ ብሎ ህዋትን ለመመለስ የሚታገለውን ደግሞ እያየነው ፈገግ ከማለት ውጭ ምን ማድረግ እንችላለን? ከቀልባችሁ ያርጓችሁ ነው እንጂ ሌላ ምን ይባላል? አቶ ልደቱ አያሌው የአቶ ዘመነ ካሴን ቪዲዮ አሳይተናቸዋል። ወጥተው ይቃወማሉ ወይ? አብረን የምንመለከተው ይሆናል። እኔ አይቃወሙም ባይነኝ፣ አያረጉትም። ግን እስቲ እናያቸዋለን። ካደረጉት ማለት ነው። እንዲያ ነው። እኔ ግን ሁሌም እንደምለው እንደማይለው በጣም እንድና ውድ ቃል አዲስ ትውልድ፣ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ አብዝቶ አብዝቶ ይባርክ። ውዴ ዮሐንስ ኮነር ቤተሰቦች፣ ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቸር ቆዩኝ፣ የነገ ሰው ይበለን። ቼርስ